አዎ ጠብቂ አዎ አንቺ ራሱ ተነሺ በጠዋት ገኒሻ ደክሞሽ እንዳተኛ ነገማ በቃ እንትኑ ቪዲዮን በኋላ አሰርች ልክልሻ ለሁ ቴሌግራም ላይ በቃ ገኒሻ ለአንቺም ለገኒ፣ ወደ ኔትወርኩ ስጠጋ ጭራሽ ባሰበት። እንዴ? ስትጠጊ ነው ባሰበት? ከዛ ወጣሁት አለሁበት። ለኔስ እሰራለሁ፣ የታዘዝኩትን አደርጋለሁ። ታዛዥ ነ ችግር የለውም። ቅንጡትሽን እንዳትለኝ አቅርተ ሌላ ችግር የለውም። ግን ኔ ዛሬ የጠየቅኳትን ጥያቄ ብታይ፣ ከዛ ሁለተኛ እንደዛ ባደርግ ትመጫለሽ ወይ ቤቴ ስላት ብሎክ አርጌሽ ነው የምጠፋው አላለች። ቀኔ የሆነ ጥያቄ ጠይቂያት ማለት ነው። እንዲ አላቃትም እንዲ ምናምን ነው ምለው ምናምን አትለየ ልትክደኝ፣ በአንዴ ልትክደኝ ነበርኩ። አይ እኔ የሆነ ጥያቄ እኮ ጠይቂያት ነው። እኔማ ቪዲዮውን መልሼ ማዳመጥ አለብኝ። እንግዲህ እንዴት አድርገሽ እንደምትደርሽበት አላቅም። ብዙ ነው ያወራ ነው። መሀል ላይ ነው መጀመሪያ ላይ ነው የጠየቅያት ነገር፣ መሀል ላይ ነው መሀል አካባቢ ነው። መሀል አካባቢ ከሆነ ወደ አራት እና አምስት ደቂቃ ከሆነ እንትን አለ። አልጨርሰውም፣ ግን ሶስት ሁለት ሰዓት ነው የቆየ ነው በነገራችን ላይ እና ስልኬ በጣም ብዙ ማዳመጥ አልችልም። እሱማ እንግዲህ እኮ የምትለቂውን እያየሁት ነው ላይክ እየሰጠው እየገባው ያየሁት ዞሮ እንትን ካላረግሽ ኤርፎን ካለልሽ መስማታችን ኤርፎን የለኝም። እንደዚህ አርገሽ እኮ በስፒከር ከባድ ነው። ሰውን የለኝም። ባለፈው ገዝቻት ጆሮዬን ሲያመኝ በቃ ተኩት። እዛ ደግሞ ልጅ አንስተው ጣለብኝ። አንድኛውን ጣለው፣ አንድኛው የት እንደደረሰ በዛው ቀረ። ሁሉ ኔትዎርኳ ይበጠበጣት ነው በፊት እንደዚህ አልነበረም። አሁን ግን በጣም አስጠልቷል። በጣም ዱባይ ላይ በጣም የሚያስቸግረው በጣም በጣም እንዲያውም አሁን ደህና ነው፣ ትንሽ ተሽሎታል። በፊት እኮ ቆርጦ እምቢ ብሎ ነበረ ማውራት። እዚያን ሰሞን በጣም አስቸጋሪ ሆኖ ነበረ። አሁን ደግሞ ተመስገን ትንሽ እንደገና እየቆጠረ ነው። እና እንዴት ነው ዱባይ ስደት እንዴት ነው የስደት ቆይታች ምን ይመስላል? እስኪ ጠይቅ ጠይቅ ላርግሽ። ደግሞ ዛሬ አንዳንድ ስለ ስደት ስደት ወደ ስደት ማለት የሚሰደዱ ሰዎች ምን ዓላማ ይዘው መሰደድ አለባቸው? ሰዎችስ አላማ ይህን አሳክቻለሁ ብለሽ ታስቢያለሽ ወይ? ስደት በመውጣት ደስተኛ ነሽ ወይ? እሺ ስደት ከባድ ነው፣ ግን እዚሁ መሰደድ ግድ ይለናል። ምክንያቱም ኢትዮጵያ ላይ ሆኖ ተሰርቶ ምንም የሚለወጥ ነገር ስለሌለ እጄን ለወጣለሁ የሚል ሀሳብ ስላለ ግዴታ ነው ስደት